በአፍሪካ በትናንትናው ዕለት በስፋት ሲዘዋወሩ ከነበሩ እኛም ሽፋን ከሰጠናቸው ጉዳዮች መካከል የኮሜሳ የመሪዎች ጉባኤ አንዱ ነው። በናይሮቢ በትናንትናው ዕለት ተካሂዷል። በዚህ ጉባኤ ላይ ደግሞ ጠቅላይ ሚኒስትር አብይ አህመድ እንደዚሁም ደግሞ የልዑካን ቡድናቸው ተሳትፈዋል። እንግዲህ የኮሜሳ የምስራቁንና የደቡቡን የአፍሪካ ክፍል ሀገራት የገበያ ትስስር ያጠናክራል ተብሎ የተቋቋመ ጥምረት ነው። ይህ ጥምረት በተለይ በሁለቱ አካባቢዎች ያሉ የተለያዩ የተፈጥሮ የሚሆኑ የተለያዩ የአገልግሎቶችን ለመቀያየር እንደዚሁ ደግሞ በጋራ ገበያ ላይ ለመስራት የጋራ እድገትን ለማረጋገጥ የተመሰረተ ነው። ታዲያ አሁን ላይ ደግሞ ወደ ዲጂታሉ ዘመን ተቀላቅለናል። ነገሮች የሚሄዱበት ፍጥነት በጣም እያየለን የሚገኘው ኤአይ ላይ ደርሰናል አሁን ላይ በዘመናዊ ዓለም የምንመለከታቸው ቴክኖሎጂዎች በብዙ ርቀት እየሄዱ እንደሆነ ማሳየ ናቸው እና በትናንትናው ዕለት በስፋት ሲነሳ የነበረው ጉዳይ በዚህ ጉባኤ ላይም ከዚህ ከዲጂታሉ ዘመን ጋር የተያያዙ ናቸው። ኢትዮጵያ በተለይ በዚህ በዲጂታሉ አካሄድ ላይ ባለፉት ዓመታት ብዙ መንገዶችን ተጉዛለች። ይህንንም ልምዷን ያካፈለችው በትናንትናው ዕለት ጠቅላይ ሚኒስትሩ ባደረጉት ንግግር ኢትዮጵያ ላብነት ልየታን ለምሳሌ የሰዎች ልየታን የማንነት ማሳወቅን በዲጂታል አይዲ ወደ 25 ሚሊዮን ህዝብ አካባቢ ተደራሽ ማድረግ መቻሏን አንስተዋል። ሌሎች ደግሞ እንግዲህ ወደ እስከ መቶ የሚሻገሩ አገልግሎቶች ዲጂታላይዝድ ተደርገዋል። ይህ በሀገር ውስጥ ብቻ መቅረት ያለበት አይደለም። በትስስሩ ሀገራት መካከል ይህን ዲጂታላይዝድ የሆነ መንገድ እየተከተልን ትስስራችንን በዚሁ ስናጠናክር የአፍሪካን እድገትንም እያረጋገጥን እንሄዳለን ብለዋል። የኢትዮጵያ ልምድ በስፋት የተነሳበት ነበረ። ከዛ ባለፈ ግን የሉካን ቡድናቸውም ጭምር ያነሳው ጉዳይ ምንድን ነው? የአፍሪካ ሀገራት ትብብራቸውን ይበልጥ እያጠናክሩ መሄድ አለባቸው፣ ከመገፋፋት ይልቅ መተጋገዝ ይጠቅመናል የሚለውም ጉዳይ በስፋት የተነሳበት ሆኗል ማለት ነው። እንግዲህ በትናንትናው እለት በተደረገው በዚህ ጉባኤ ላይም ዋናው አላማው ተደርጎ የተነሳው ሰንሰለቶች አፍሪካ በጣም ሀብታም አህጉር ናት። ያሏት ሴቶች ብዙ ናቸው። ይህን የሴት ሰንሰለት ደግሞ እርስ በርስ ትስስሩን ለማጠናከር በዲጂታል መንገድ ከፍ ማድረግ አለብን የሚለው በትናንትናው ዕለት በናይሮቢ በነበረው ጉባኤ መሪዎች ሲያነሱት የነበረው ዋነኛው ጉዳይ ነው ማለት ነው ጠቅላይ ሚኒስትር አብይ አህመድም ይህንን ጉባኤ አድርገው ማምሻውን ወደ ኢትዮጵያ ተመልሷል። ኢትዮጵያ በትልቁ አጀንዳዋን ያሳየችበት እንዲሁ ደግሞ እንግዲህ በቀጠናው ሀያል ሀገር ሆና መምራትም ጭምር የምትችልበትን ጉዳይ ያሳየችበት ነው ለማለት እንችላለን። በዲጂታሉ ዓለም ላይ ባለፈውም ስንመለከት ነበር የኤአይ ቴክኖሎጂ ጉባኤን ጭምር ኢትዮጵያ አዘጋጅታ የአፍሪካ ሀገራት በኤአይ ዘርፍ መቀደም የለብንም ዓለም ወደፊት እየሄደ ነው። በአንዳንድ ጉዳዮች ወደኋላ ቀርተን ሊሆን ይችላል። ነገር ግን አሁን ባለበት ዓለም ላይ አሁን በሚሄድበት ፍጥነት ደግሞ እኩል እየተራመድን ከጀርባ የጎደሉ ነገሮችን እናሟላለን። አሁን ያለውን ነገር ግን ቢያንስ እኩል መራመድ አለብን የሚለውን እሳቤ ከኢትዮጵያም አልፎ ለአፍሪካ ሀገራት ጭምር የተጋራበት ነው ለማለት እንችላለን። እዚሁ ጉዳይ ላይ ደግሞ ሰፋ አድርገን ስንመለከተው በተለይ በዚህ አፍሪካን ነጻ የንግድ ቀጠና ውስጥ ሰፋ ያሉ መረጃዎች ይነሳሉ። የአፍሪካ ነጻ የንግድ ቀጠና በፈረንጆቹ 2012 ነው እሳቤው የተነሳው። በፈረንጆቹ 2021 ደግሞ ወደ ትግበራ ተገብቷል በተወሰነ መልኩ። ነገር ግን እንግዲህ 55 አፍሪካ ሀገራት አሉ ከአንዷ ውጪ 54ቱ ሀገራት ይህንን የአፍሪካ ነጻ የንግድ ቀጠና ስምምነት ፈርመዋል። ነገር ግን በሚገባቸው ልክ እየተጠቀሙበት አይደለም። ይህ የአፍሪካ ነጻ የንግድ ቀጠና ወደ 16 በመቶ የሚሆነውን የዓለም ንግድ የያዘ ከባቢ ነውና በሚገባው ልክ እየተጠቀምንበት አይደለም የሚል ሀሳብ ይነሳል። ባሳለፍነው ዓመት በተደረገው 38ኛው የአፍሪካ የመሪዎች ጉባኤ ላይም በስፋት የተነሳ አንዱ ጉዳይ ይሄ ነበር ማለት ነው። እንግዲህ በትናንትናው ዕለት የኢትዮጵያም እንግዲህ በዚህ በአፍሪካ ነጻ የንግድ ቀጠና ውስጥ የመጀመሪያ ተሳትፎዋን አድርጋለች። ምርቶቿንም መላክ ጀምራለች ወደ ኬንያ፣ ሶማሊያና ደቡብ አፍሪካ ነው። እነዚህ ምርቶች የተላኩት በአውሮፕላን ካርጎ እንደዚሁም ደግሞ በደረቅ ጭነት ተሽከርካሪዎችም ጭምር በትናንትና ሁለት በይፋ የኢትዮጵያ ምርቶች ወደ አፍሪካ ነጻ የንግድ ቀጠና ገብተዋል ማለት ነው። በርከት ያሉ ምርቶች ናቸው ወደ ተለያዩ ሀገራት የተላኩት ይህ እንግዲህ አፍሪካ እርስ በርስ በንግድ የምታደርገውን ትስስር እንደሚያጠናክር ይታመንበታል። 54 ሀገራት እንግዲህ በርከት ያሉ ናቸው። ስለዚህ ያለውን የተፈጥሮ ሀብት ሌሎች አገልግሎቶችንም ጭምር ለመቀየር ትልቅ እድል የሚፈጥር ነው የአፍሪካ ነጻ የንግድ ቀጠና። በአሁን ላይ የተጀመሩ ሂደቶች በጥሩ ሁኔታ የሚቀጥሉ ከሆነ በ2030 የአፍሪካ የነጻ የንግድ ቀጠና እስከ 3 ትሪሊዮን የአሜሪካን ዶላር ይዘዋወርበታል ተብሎ ይጠበቃል። ይሄ ደግሞ ትልቅ ቁጥር ነው፣ አፍሪካንም ከፍ ያደርጋል ተብሎ ይታመናል። ከዛ ባለፈ ደግሞ ሀገራቱ የሚኖራቸው ለምሳሌ በምርቶች ላይ ታክስ የሚቀንሱ ከሆነ የንግድ ትስስሩ ይበልጥ እየተጠናከረ ይሄዳል። ከዛ ባለፈ ደግሞ እንግዲህ እርስ በርስ በሚኖረው የንግድ ትስስር የውጭ ንግድን በማስቀረት የአህጉር ውስጥ የንግዱን በማጠናከር የውጭ ምንዛሪ ላይ የሚኖሩ ጥረቶችንም በከፍተኛ ደረጃ መቀነስና የራስ ምርትን እያሳደጉ ከአፍሪካም ተሻግሮ የዓለም አቀፍ ተደራሽነትን እንደሚያጠናክር ነው የሚታመንበት። ይህ ጉዳይ እንግዲህ በትናንትናው ዕለት ኢትዮጵያ ደግሞ ወደ ገበያው በይፋ መግባቷን ተከትሎ እንግዲህ በቀጣይ የአፍሪካ የነጻ የንግድ ቀጠና ከኢትዮጵያ በሚወጡ ምርቶች ጭምር እየተጠናከረ እንደሚሄድ ማሳያ ይሆናል ማለት ነው። ከሕዳሴ ግድብ ጋር በተያያዘ የሚወጡ መረጃዎች አሁንም እንደቀጠሉ ናቸው። የኢትዮጵያውያን የመቻል ማሳያ የሕዳሴ ግድብ መጠናቀቅ ሁሌም አጀንዳ ሆኖ እየቀጠለ ነው እንደሆነ ነው እየተመለከትን የምንገኘው። በትናንትናው ዕለት ፎርብስ አንድ ሰፋ ያለ ትንታኔን አስነብቧል። በፎርብስ ላይ የጻፉት ደግሞ በአሜሪካ ዩኒቨርሲቲ የጂኦግራፊ ተመራማሪ የሆኑት ፕሮፌሰር ሳሊም አሊ ናቸው። እሳቸው እንዳሉት ከሆነ ኢትዮጵያውያን እንግዲህ መቻላቸውን ብቻ አይደለም በዚህ ውስጥ ያሳዩት፣ የፋይናንሻል ነፃነትን በራስ ማወጅ እንደሚቻል ጥንካሬ ካለ፣ የህዝብ መተባበር ካለ፣ በሀገር ውስጥ በውጭ የሚገኙ ኢትዮጵያውያን ይህንን አሳይተዋል ብለዋል። ከዛ ባለፈ ደግሞ የሕዳሴው ግድብ በሚገነባበት ጊዜ በመሀል የነበሩ የተወሰኑ መደነቃቀፎች ነበሩ። ምንም እንኳን ህዝቡ በአንድነት የሚደግፈው ፕሮጀክት ቢሆንም፣ የፕሮጀክቱ አያያዝ ግን ጥያቄ ውስጥ የገባበት ሁኔታ እንደነበረ ይታወሳል። ነገር ግን በመደመር መንግስት በመደመር ሂደት ውስጥ ምን ያክል ለውጥ እንዳሳየና ሕዳሴ ግድቡ ከመጠናቀቅ እንደደረሰም እሳቸው በስፋት አንስተዋል። የአመራር ወይም ደግሞ የፕሮጀክት ክትትል ውጤትም የታየበት ነው። ከህዝቡ ትብብርም ጎን ለጎን ፕሮጀክቶች በምን አይነት መንገድ ሲመሩ ከውጤት ላይ ይደርሳሉ የሚለው ጭምር የታየበት እንደሆነ በፎርብስ መጽሔት ላይ ባወጡት ጽሁፍ ፕሮፌሰር ሳሊም አሊ በስፋት አትተዋል። ከዛ ባለፈ ደግሞ አፍሪካውያንም እንደዚህ አይነት ትልልቅ የሆኑ ፕሮጀክቶችን ፈጽመው ትምህርት እንዲሆን ማድረግ እንደሚችሉ ለሌሎችም መነሻ ሊሆን እንደሚችል ታላቁ የህዳሴ ግድብን ሲያነሱ ነበረ ፕሮፌሰር ሳሊም አሊ። ብዙዎችም የእሳቸውን የፎርብስ ላይ ጽሁፍ በተለያዩ የማህበራዊ ትስስር ገጾች ላይ ሲያጋሩት ነበረ። እኛም የእሳቸውን ጽሁፍ በተለይ በኢቢሲ ዶት ስትሪም የተለያዩ የማህበራዊ ሚዲያ አማራጮች ላይ ካጋራን በኋላ በርካቶች ሀሳብ አስተያየት ሲሰጡበት ነበረ። ኢትዮጵያ የህዳሴ ግድብ አንድ ትልቅ ፕሮጀክቷ ነው። ነገር ግን ትልልቅ ፕሮጀክቶች ደግሞ በዛው በጉባ ላይ አብስራለች እና አሁንም ትልልቅ ፕሮጀክቶች መመረቃቸውን እውኑ መሆናቸውም ይቀጥላል። ስለዚህ ተመሳሳይ ነገሮች ይጠበቃሉ፣ ለአፍሪካም ትምህርት መሆናችን፣ እንደዚሁ ደግሞ ኢትዮጵያም ከሚገባት ቦታ ላይ ከፍ ብላ እንድትገኝ የሚያደርጉ ፕሮጀክቶች እንደሚቀጥሉም ማሳያ መሆኑን አንስተዋል። ብዙዎች የተቀባበሉት ጽሁፍ ነው። ወደ መጨረሻው መረጃችን እንለፍ። ዓለም ሰፋ ላለ ጊዜ ለሁለት ዓመት ያክል ብዙ ጉዳዮች ሲያነሳበት የነበረ ጉዳይ ነው። ጥቅምት 7 2023 በፈረንጆቹ አቆጣጠር ሀማስ ወደ እስራኤል ግዛት ገብቶ ጥቃት ካደረሰ በኋላ ላለፉት ሁለት ዓመታት በእስራኤልና በፍልስጤም አካባቢ የነበረው በተለይ በጋዛ ሰርጥ የነበረው ጦርነት ብዙዎችን፣ ብዙ ንጹሃንን ህይወት ያሳጣ፣ ብዙዎችን ዋጋ ያስከፈለ ከተማዎችንም ጭምር እንግዲህ መለየት እስከሚያስ ችግር ድረስ ሲጠፉ የተመለከትንበት ነበረ። ለዚህ ደግሞ በዋናነት በሁለቱ ሀገራት መካከል የሚነሱ ጥያቄዎች አሉ። እስራኤል ሀማስ ለህልውና ያሰጋኛል ትላለች። ሀማስ ደግሞ እንደዚሁ እስራኤልን በዛው መልክ ያነሳል። ከዛ ባለፈ በታግተው የተወሰዱ እስራኤላውያን እንዲመለሱ በተለይ ባለፉት ሁለት አመታት በርካታ ጥረቶች ሲደረጉ ነበረ። የተወሰኑ የተኩስ አቆሞች በመሃል እየመጡ የሚሄዱ ተስፋዎች ነበሩ። በትናንትናው እለት ግን ፕሬዚዳንት ዶናልድ ትራምፕ ባለፈው ሳምንት እንደዚሁ ሲናገሩ እንደነበረው በሁለቱ ሀገራት መካከል ስምምነት ላይ እንዲደርሱ እረት ያደርጉ ነበረ። ሁለቱ ሀገራት ይስማሙባቸዋል ያሏቸውን ሀያ ነጥቦችም ማውጣታቸው ይታወሳል። የመጀመሪያው ጉዳይ ተሳክቶላቸዋል። በሁለቱ ሀገራት መካከል የተኩስ አቁም ሰፍኗል። በዚህ በመጀመሪያው ዙር ስምምነት ውስጥ እንግዲህ በርከት ያሉ ጉዳዮች ይነሳሉ። ከነሱም መካከል በትናንትና ሁለት ነው የተኩስ አቁሙ እውን የሆነው። ስለዚህ ከትናንት ቀጥሎ ባሉት ሶስት ቀናት ወይም በሰባ ሁለት ሰዓታት ውስጥ የእስረኞች ልውውጥ ይደረጋል ተብሎ ይጠበቃል። በሀማስ በኩል እስራኤላውያን ወደ አርባ ስምንት የሚጠጉ እንዳሉ ይታመናል። ሀያ ስምንቱ ህይወታቸው እንዳለፈን የሚገለጸው ሀያ ያክሉ ደግሞ በህይወት አሉ። ስለዚህ በተከታታይ በመጀመሪያ ሀ ያክሉ በህይወት ያሉት ይመለሳሉ ይህን ተከትሎ 250 ያክል በእስራኤል እስር ቤቶች ውስጥ የሚገኙ እድሜ ፍታ የተፈረደባቸው ፍልስጤማውያን እንደሚፈቱ ተነግሯል ከ1700 በላይ ደግሞ በተለያዩ የእስር ሁኔታዎች ላይ የሚገኙ ፍልስጤማውያንም በዚህ የእስር ልውውጡ ውስጥ እንደዚሁ እንደሚቀያየሩ ተነግሯል። የመጀመሪያው ዙር ላይ ከዛ ባለፈ ደግሞ ወደ 53 በመቶ የሚሆነው የጋዛ ሰርጥን ተቆጣጥሮ የሚገኘው የእስራኤል ጦር በተወሰነ መልኩ ወደ ኋላ እንደሚያፈገፍግ ተነግሯል። እንደዚሁ በቀን እስከ 400 የሚደርሱ ዋነኛው አሁን ላይ ዓለም የተባበሩት መንግስታት ጭምር በተደጋጋሚ ሪፖርት የሚያወጣበት በጋዛ አካባቢ ያለው የሰብአዊ ሁኔታ ያያዝ ነው እና 400 የሚሆኑ የጭነት መኪኖች በየቀኑ ገብተው የሰብአዊ እርዳታ እንዲያደርሱም እንደሚደረግ ነው ያነሱት። ይሄ እንግዲህ በአካባቢው የተወሰነ መረጋጋትን ይፈጥራል ተብሎ ይጠበቃል። እንደ ኳታር፣ ግብጽ እንደዚሁም ደግሞ የተባበሩት አረብ ኤምሬትስ የመሳሰሉ ሀገራት የተወሰነ ጦር አዋጥተው በአካባቢው ላይ ያለውን ሰላም የሚመለከቱ ከ200 ያልዘለሉ ወታደሮች ይሰማራሉ ተብሏል። እነሱም ዋና ተግባራቸው ደግሞ አካባቢው ላይ የእስራኤል ጦር መልቀቅ አለበት ተብሎ የተነሳውን ቦታ ለቆ እንደወጣ ማረጋገጥ፣ እንደዚሁ የተኩስ አቆሙ በትክክልም እየተተገበረ መሆኑን ማረጋገጥ ይሆናል ተብሎ ይጠበቃል። እነዚህ በቀጣይ 72 ሰዓታት ውስጥ የሚጠበቁ የሰላም ስምምነቱ ዋና ዋና ጉዳዮች ናቸው። ነገር ግን በትናንትናው ዕለት ይህ የሰላም ስምምነት መፈረሙን ወይም እውን መሆኑን ተከትሎ በእስራኤልም በጋዛም ከፍተኛ ደስታዎች ሲገለጹ ነበረ። ያው ከጦርነት የሚገኝ ትርፍ እንደሌለ ትልቅ ማሳያ ነው አካባቢው። ነገር ግን የሰላም ስምምነቱ በሁለቱም ሀገራት መካከል እንደዚሁ ሰላማዊ አየርን አስፍኖ የሚጠበቀውን ይሄ ፕሬዚዳንት ዶናልድ ትራምፕ ያወጧቸውን ሀያ ነጥቦች እንደዚሁ የሚከተሉ ከሆነ የሰላም ስምምነቱ ዘላቂነት ሊኖረው ይችላል የሚለውን ብዙዎች በማህበራዊ ትስስር ገጽ ያጋሩት ነበረ። ዓለም አቀፍ ሚዲያዎችም ጭምር ደግሞ በፊት ገጻቸው ሰፊ ትንታኔ ይዘውበት የወጡት ጉዳይ ነው። አዲስ ቀን ከዶት ስትሪም ያስኳቸው ጉዳዮች ይመስላሉ። ወደ እናንተ